ስላሴን ስማቸውን ወደዱ። ስላሴ ተመስገን። ምንም እንቅልፋን ብትሆኑ ሌት ተነሱና እንዲበሉ ሲበሉ አንዲ ስላሴ ተመስገን፣ ስላሴ ተመስገን። ለሰይጣን እዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ስላሴ የተመስገን። ሃይማኖታችሁን እወቁት። እውነቴን ነው። ከልቡናችሁ መረዳት አለባቸው። የምታምኑትን ሃይማኖት ጠንቅቃችሁ ማወቅ አለባቸው። መሰረቱን ካላወቅ ነው ነገ እንመጥሰዋለን። ስላሴን ፎቶ ስለው ሶስት ጺም ያላቸው ሽበታም ሽበታም እ እግዚአብሔር የተባረከ ይሆን አለ ስዕል አዱኖ አለ። የቅድስ ስላሴ ማለት ነው። ይህንን ስዕል በተመለከተ መነሻ አድርገን ልናየው የምንችለው ከመጽሐፍ ቅዱስ ጥቅስ በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ አምስት የተጻፈው ነው። ምስጢረ ስላሴ ማለት አብ ወላዲ የሆነበትን ወልድ ተወላዲ የሆነበትን መንፈስ ቅዱስ ሰራጽ የሆነበትን ምስጢር እንዴት እንደሆነ የሚያውቀው የሚገልጸው የሚመረምረው የሚደርስበት የሌለ ማለት ነው። አብ ወልድን ወለደው መቼ? ማንም አያውቀውም። መቀዳደም የለምና አብ አባት በመሆኑ ልጅ፣ ልጅ በመሆኑ ወልድ። ልጅ በመሆኑ አብ አባት በመሆኑ አይቀድመውም፣ አይበልጠውም። ወልድ ልጅ በመሆኑ አያንስም፣ አይበልጥም። ላሴ ትነከር የሚል መዝሙር ትትረመም ወይ ትትነከር የሚል መዝሙር ሲተረጎም ምን መሰላችሁ? ሥላሴ እንዲያው ዝም ማለት ነው። ትትረመም ማለት ዝም ትባላለህ ማለት ነው። ትትነከር ማለት ትደነቃለህ ማለት ነው። ሥላሴ ትትረመም ወትትነከር። ሰላም ሰላም ወደዚህ ዜና ቤተሰቦች እንዴት ናቸው? ዛሬ ስለ ምስጢረ ሥላሴ በጥቂቱ የምንማማር ይሆናል። ይሄንን ቪዲዮ እባካችሁን ሁሉም ኦርቶዶክሳዊ ጋር እንዲደርስ ሁሉም ክርስቲያኖች ጋር እንዲደርስ ሌሎችም ጋር እንዲደርስ ላይክ አድርጉ። እባካችሁን ከሶስት ሺ እና ከዚያ በላይ ላይክ ኖሮት ብዙ ክርስቲያኖች ብዙ ነፍሳት ይሄንን ያውቁ ዘንድ ታድርጉ ዘንድ ጠይቃለው። በቀጥታ ወደ ቪዲዮቹ አልፋለው። መልካም ቆይታ። ምስጢረ ሥላሴ ማለት አብ ወላድ የሆነበትን ወልድ ተወላድ የሆነበትን መንፈስ ቅዱስ ሰራጽይ የሆነበትን ምስጢር እንዴት እንደሆነ የሚያውቀው የሚገልጸው፣ የሚመረምረው፣ የሚደርስበት የሌለ ማለት ነው። ምስጢር ይሏቸዋል። ከአይምሮ በላይ ማለት ነው። አብ እንደወለደ እናውቃለን። እንዴት እንደወለደ ግን አናውቅም። ወልድ እንደተወለደ እናውቃለን። እንዴት እንደተወለደ ግን አናውቅም። መንፈስ ቅዱስ እንደሰረጸ እናውቃለን። እንዴት እንደሰረጸ ግን አናውቅም። አልቦ ዘይክ ሊባ ማእከለ አብ ወወልድ ወመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ መካከል ሊገባ የሚችል የለም ማለት፣ በእውቀት ሊገባ የሚችል የለም። አደኩ፣ መጠኩ፣ ተራቀኩ፣ አወኩ ብሎ በአብ በወልድ በመንፈስ ቅዱስ መካከል ገብቶ እንዲህ አድርጎ ወለደው፣ እንዲህ አድርጎ አሰረጸው፣ እንዲህ ብሎ ተወለደ፣ እንዲህ ብሎ ሰረጸ ብሎ ማተት፣ መመርመር፣ መናገር የሚቻለው የለም። የሌለበት ጊዜ የሌለ እርሱን የታጣበት ጊዜ የሌለ እርሱን በመለኮቱ ፈጽሞ የታየበት ጊዜ የሌለ እርሱን እርሱን ማየት የሚቻለው የሌለ እርሱን አኗኗሩ እንደምን እንደሆነ የሚያውቀው የሌለ እርሱን ማወቅ የሚቻለው የለም። ይህን ምስጢር ለሱን ተዋለን እንዴት ወለድክ ብለን አንጠይቅም። እንዴት ስትወለድክ ብለንም አንጠይቅም። እንዴት ሰረስክ ብለን አንጠይቅም። አንዱ እግዚአብሔር ሶስት አካላት ስለሆነ አንዱ አካል ወላዲ አንዱ አካል ተወላዲ አንዱ አካል ሰራጼ ብለን እናምናለን። ራሱን በገለጠበት መንገድ በዚህ ነው የገለጠልን። ራሱን ለቅድስት ቤተ ክርስቲያን ሲገልጽ በዚህ ነው፣ ለነቢያት ሲገልጽ በዚህ ነው፣ ለሐዋርያትም ሲገልጽ በዚህ ነው፣ ለሊቃውንትም ሲገልጽ በዚህ ነው። ከዚህ አልፎ ነቢይም ይሁን ሐዋርያ ሊቅም ይሁን መነኮስ እግዚአብሔርን ይሄ ነው ብሎ ሊደርስበት የሚቻለው ግን የለም። ሃይማኖታችሁን እወቁት። ከልቡናችሁ መረዳት አለባችሁ። የምታምኑትን ሃይማኖት ጠንቅቃችሁ ማወቅ አለባችሁ። ባህሪ አካላትን አይሰበስባቸውም። አሁን ፀሐይ አለች ብርሃን በሉ በሉ፣ ሙቀት እሺ፣ ክበብ እሺ። አሁን የሚሞቃችሁ ምኑ ነው? ሙቀቱ በሉ እሺ። የሚያበራላችሁ ሳ እላይ ያለው ሳ ምንድን ነው? ክበቡ አሁን ትንሽ ሲሞቃችሁ፣ ሙቀቱ ከእናንተ ሲደርስ አካሉ እዚህ ወርዷል አልወረደም? በሉ ተናገሩኝ ምኑ ክፍል ነው የመጣው? ሙቀቱ በሉ እንጂ ሙቀቱ እናንተ ጋር ሲደርስ ላይ ተለይቶ አላልተለየም አልተለየም ጎበዞች ናቸው ብርሃኑ እናንተ ጋር ደርሷል አላልደረሰም ብርሃኑ ላይ ተለይቶ አላልተለየም አልተለየም ስለዚህ አሁን በደንብ ያዛችሁት ማለት ነው ስለዚህ ብርሃን የተባለ ማን ነው ወልድ ወልድ በሉ ሙቀት የተባለ ማን ነው መንፈስ ቅዱስ ክበብ የተባለ ማን ነው ሁሉም የወጡ ከማን ነው ከአብ መንፈስ ቅዱስ ከአብ ምን አለ ሰረፀ ማለት ወጣ ማለት ነው ወልድ ከማን ተወለደ ከአብ ተለይተዋል አልተለየቱም እዚህ እሳ ሁሉም ስለመጡ ይቀላቀላሉ አይቀላቀሉ ሌላ አንድ ነገር ልንገራችሁ ልብ በሉ ቃል እስትንፋስ በጣም ግሩም እሺ አሁን እኔ ቃል እየተናገርኩ ነው ቃሌን ብጽፈው ለምሳሌ ጣና ቅዱስ ጭርቆስ የሚል ቃል ወጣኝ ይሄ ልቤ ውስጥ አለ የለም በወረቀት ጽፎ ይጻፋል አይጻፍም ወረቀት ላይ ስጽፈው ከልቤ ተነጥሏል አልተነጠለም። አልተነጠም ወልድ ምንድን ነው? ቃል በሉ እንጂ ሰው ሲሆን ከአብ ተነጥሏል? በጣም ጥሩ። አሁን እኔ ቃሌ ወጥቶ ወረቀት ላይ ጻፍ፣ ልቤም አብሮ ወጥቶ እንኳን ወልድ ሰው ሲሆን አብም ሰው ሆኗል አልሆነም። ነገር ግን ተመልከቱ፣ አይ እንግዳማ ተመልከቱ። እሺ መንፈስ ቅዱስም ወልድም ከአብ ከወጡ ሁሉንም ተወለዱ ለምን አንላቸውም? ሁሉንም ሰረጹ ለምን አንላቸውም ሲባል ደግሞ? ቃል ተነፈስኩ ነው ቃል ተናገርኩ ነው የሚባል? እሺ እስትንፋስ ምን አልኩ ይባላል። መውጫቸው ግን አንድ ነው አይደለም? በአንድ መውጫ እየወጡ እስትንፋስን ተነፈስኩ፣ እሺ ቃልን ደግሞ ከአንድ ካወጠው ወልድን ምንለዋለን? ተወለደ። መንፈስ ቅዱስ ምንላለን? ሰረጸ። ስለዚህ ድንግል ማርያም የወለደችው እግዚአብሔርን ነው፣ በሉ በሉ እግዚአብሔር ነው በሉ። በተለየ አካሉ ማንን ወልዳለች? እግዚአብሔር ወልድን ወልዳለች። እግዚአብሔር ወልድ እንወልዳለን። ስለዚህ የአምላክ እናት፣ የሕይወት እናት፣ የብርሃን እናት ነው። አንድ ጣታችሁን አውጡ፣ በሉ አውጡ። እሺ ስንት አጽቅ አለው ይሄ? በሉ ንገሪ፣ ስንት አለው? ስንት ጣት ይባላል በሉ? እሺ እሺ፣ ስንት ጣት ሶስት፣ ስንት አጽቅ? ወልድ መንፈስ ቅዱስ፣ ስንት አምላክ፣ ስንት አካል ሶስት አካል በጣም ጥሩ። ጥፍር ያለችው ከመጨረሻው ነው፣ መጀመሪያው ስጋ የለበሰው ወልድ ብቻ ነው። ሁሉም ናቸው ስጋ። ያቺ ጥፍር ወልድ በለበሰው ስጋ ነው የምትመሰል፣ ወልድ በለበሰው ስጋ የምትመሰል ናት። ማን ጥፍሯ ማለት ነው። የመጨረሻይቱ ብቻ ጥፍር እንደለበሰች፣ ወልድ ብቻ ስጋ ለብሶ ተገልጧል። ወልድ ብቻ ስጋ ለብሶ ተገልጧል። ነገር ግን ተመልከቱ ልብ ብላችሁ ስሙ፣ የመጨረሻይቱ ጥፍር ስለለበሰች ከታችኞቹ እንዳልተለየች ወልድ ስጋ በመልበሱ ከአብና ከመንፈስ ቅዱስ ምን አላለም? አልተለየም ማለት ነው። እንደዚሁም ሁሉ ደግሞ ተመልከቱ ይችኛይቱ ጥፍር፣ ይችኛይቱ ዐጽቅ፣ የመጨረሻይቱ ጥፍር በመጨመሯ ምክንያት ጥፍር በመጨመሯ ምክንያት የብቻዋ ጥፍር ደግሞ አይባልም፣ የትንሽ ጣጤ ጥፍር ነው የሚባለው። በአጠቃላይ ወልድ የለበሰው ስጋ ኋላ እሱ በተለየ አካሉ ይልበሰው እንጂ በተዋሂዶ ግን የአብም የመንፈስ ቅዱስም ገንዘብ ሆኗል። ምክንያቱም ተመልከቱ የቃልን ገንዘብ ገንዘብ በማድረጉ ቃለ አብ ቃለ መንፈስ ቅዱስ ለመባል በቅቷል። እንኳን ትንሽ ከበት የምትለው ክፍል ነው፣ ግን ይገባችኋል። አይዟችሁ ሌላ ደግሞ ተመልከቱ ይቺ የመጨረሻ ይቱ አስቅ በማበጀቷ አስቅ በማበጀቷ በአስቁ ላይ ጥፍር በማበጀቷ በአስቁ ላይ አራት አስቅ ተጨምሮበታል አይደል? ነገር ከመጨረሻ ይቱ ላይ ጥፍር በመኖሩ አጽቃችን አራት ሆኗል፣ አይደለ? አልሆነም። ስንት ነው ታዲያ? ወልድ ሥጋ በመልበሱ ሥላሴ አራት ሆኗል? አልሆነ። ይሄ እምነታችን ነው። አብ ወልድን ወለደው መቼ? ማንም አያውቀውም። መቀዳደም የለምና አብ አባት በመሆኑ ልጅ ልጅ በመሆኑ ወልድ ልጅ በመሆኑ አብ አባት በመሆኑ አይቀድመውም፣ አይበልጠውም። ወልድ ልጅ በመሆኑ አያንስም አይበልጥም አይቀርም። መንፈስ ቅዱስ ሕይወት በመባሉ ከአብና ከወልድ አይቀድምም አይበልጥም አያንስም። እግዚአብሔር አንድም ሦስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድን ነው? ከቁጥር ሕግ መውጣት አለብን? እኛ በምናውቀው ሦስት እግዚአብሔር አይታወቅም። እኛ የምናውቀውን ሦስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሶስትነት በቁጥር ህግ ስለሚያስቡት ነው። ሶስት የሆነ ነገር ከሆነ እግዚአብሔር ሶስት አካል ካለው ሶስት አምላክ ማለት ነው ብለው ስለሚያስቡ ነው። ሶስት አምላክ ስላለው ሶስት አምላክ ስለሆነ በሶስት አምላክ አናምንም። ብዙ አምላክ ነው ወይ ክርስቲያኖች ብለው ስለሚያስሩ አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሶስትነት እኛ እንደምናውቀው ሶስት ያለ ስላአይደለም አይደለም ይባላል። ልዩ ሶስት ይባላል። ማለት ምስጢረ ሥላሴ አልገባህም ወይ? እኔን ያየ አብን አየ፣ እኔን ማየት አብን ማየት ነው። ምክንያቱም እኔ የአብ አካላዊ ቃል ነኝ። አሁን የምናገር በህያው በአካላዊ ቃልነት ስናገር ይህ ቃል የአብ ቃል ነው ማለቱ ነው። የምናስብበት ልብ አብ ነው፣ አንድነነ ስንፋሳችን ስንፋታችን መንፈስ ቅዱስ ነው። እኔን ማየት አብን ማየት ነው፣ አብን ማየት እኔን ማየት ነው፣ መንፈስ ቅዱስ ማየት ነው ካለ በኋላ ምን አለ? አነ ወአብ አሃዱ ንሕነ። እንዲያውም እኔና አብ አንድ ነን እኩል ነን ብሎ አረጋግጠው፣ እኩልነን፣ አብ አይበልጠኝም፣ አይቀድመኝም እኔም ከአብ አላንስም፣ መንፈስ ቅዱስም ከኔ አያንስም አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር ሰላሳ ላይ ተጽፏል። አነ ወአብ አሃዱ ንሕነ፣ እኔና አብ አንድ ነን የሚለው ቃል ይህ ለመናፍቃንም መልስ ነው። ወልድ ከባህርይ አባቱ ከአብ ያንሳል ብለው ለሚጠራጠሩ መናፍቃን መልስ ነው። ራሱ እግዚአብሔር ወልድ አነ ወአብ አሃዱ ንሕነ እኔና አንድ ነን፣ እኩል ነን፣ አንበላለጥም አንቀዳደምም ብሎ ተናግሯልና ሥላሴን ፎቶ ስለው ሶስት ጺም ያላቸው ሽበታም ሽበታም እ? እግዚአብሔር የተባረከው አንድ አለ ስዕል አዱኑ አለ የቅድስት ሥላሴ ማለት ነው። ይህንን ስዕል በተመለከተ መነሻ አድርገን ልናየው የምንችለው ከመጽሐፍ ቅዱስ ጥቅስ በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ አምስት የተጻፈው ነው። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ይላል። ልባሩ አብርሃም ነው፣ የአብርሃም ታሪክ ነው። የተገለጠለት እግዚአብሔር ነው። እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ይላል። ከዚያ ይቀጥልና ዐይኑንም አነሳና ኖ ሦስት ሰዎች በፊቱ ቆመው አየ። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደላቸው። እንዲህም አለ፦ አቤቱ በፊትስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምናለሁ። ከዛ ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህም ዛፍ በታች እረፉ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ። ከዚህ በኋላ ትሄዳላችሁ፣ ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርግ አሉት ይላል። አብርሃም በአንድነትም በሦስትነትም ነበር እግዚአብሔርን የሚያናገረው፣ ምክንያቱም የተገለጠለት በአንድነትና በሦስትነት ስለሆነ ማለት ነው። ለአሁኑ የቅዱስ ሥላሴ ስዕል በቤተ ክርስቲያናችን በስዕል በስዕል አድኖ የምትጠቀምበት የቅድስት ሥላሴ የአብ የወልድ የመንፈስ ቅዱስ ስዕል መነሻው ይሄ ታሪክ ነው። ምክንያቱም አብርሃም የተገለጠለት እግዚአብሔር ነው የሚያናግረው በአንድነትና በሶስትነት ነው። አይታችሁ ከሆነ እግዚአብሔር ተገለጠለት ይልና ዓይኑን ደግሞ አንስቶ ሲመለከት እነሆ ሶስት ሰዎች በፊቱ ቆሞ ነበር ይላል። ከዛ በኋላ ደግሞ ሲያናግር ምናለ አቤቱ በፊት ሞገስ አግኝቼ እንደሆነስ ባሪያን አትለፈኝ። ይሄ ደግሞ የአንድነት ንግግር ነው ማለት ነው። ቀጥሎ ደግሞ ጥቂት ውሃ ይምጣላችሁ እግራችሁንም ታጠቡ ብሎ ደግሞ በሶስትነት ሲያናግራቸው እንመለከታለን። አንዳንድ አላዋቂ ሰዎች ለአብርሃም የተገለጠለት እግዚአብሔርም ደግሞ መላእክትም ደግሞ ሶስት ሰዎችም ናቸው፣ አንድ ጊዜ ከእግዚአብሔር ጋር አንድ ጊዜ ከሰዎቹ ጋር ነው የሚያወራው ይላል። ይሄ በጣም የሚያሳዝን ነው። አንድ ሰው እግዚአብሔር ተገልጦለት አንድ ጊዜ ከሶስት ሰዎች ጋር አንድ ጊዜ ከእግዚአብሔር ጋር ሊያወራ አይችልም። እግዚአብሔርን የተገለጠለት ግን ይታየው የነበረው በአንድነትና በሶስትነቱ ነው። ቤተክርስቲያናችንም እግዚአብሔርን የምታመሰግነው የምታመልከው፣ የምትጠራው፣ የምታመሰግነው በአንድነትና በሶስትነቱ ነው። አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ የምንለው ለዚህ ነው። ምእመናኑም ሲቀበሉ በአማን በእውነት አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስም ቅዱስ ነው። ካህኑ ቅዱስ ብሎ ሲጀምር እግዚአብሔር ብለን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ብለን የምናመሰግነው ለዚህ ነው። አንድ ጥቅስ ዘፍጥረት አንድ አንድ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ፈጠሩ አይደለም፣ አንድ ፈጣሪ፣ አንድነቱ ማቴዎስ 28 19፣ ሂዱና አህዛብን ሁሉ አስተምሩ ብሎ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲያዛቸው ሂዱ ብሎ አጥምቁ ሲላቸው እንዲህ ነው ያላቸው፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ነው ያለው። ስለዚህ ይሄም እንደሚያሳየን የእግዚአብሔርን ሶስትነቱን ነው። ይሄን ጥቅስ ይዩት፣ ዘፍጥረት ምዕራፍ አንድ ቁጥር ሀያ ስድስት ላይ የምታገኙት ጥቅስ ነው ምንድን ነው የሚለው ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔር አለ ምን አለ እግዚአብሔር ሰውን በአርአያችን በመልካችን እንደ ምሳሌያችን እንፍጠር ያለበትን ቃል ነው እዚህ የምታዩት አሁን እዚህ ላይ የምታዩት እግዚአብሔር አለ ነው እንጂ እግዚአብሔር አሉ አይልም እግዚአብሔር አለ አንድ እግዚአብሔር። ቀጥሎ ያለውን ደግሞ ነገር ተመልከቱት። ሰውን በምሳሌያችን ወይም እንደ መልካችን እንደ አራያችን እንፍጠር እንፍጠር ያለው አሁን ልብ በሉ። እግዚአብሔር አለ ስንት? አንድ እግዚአብሔር። አንድ እግዚአብሔር አለ ነው። ቀጥሎ ደግሞ ይው በመልካችን ብዙ ነው ሁለት አይደለም አራት አይደለም ቁጥሩን አውቀነዋል ሶስት ነው እንደ ምሳሌያችን አቦን ለንፈስ ቅዱስ ንግበር ሰባ ብለው ሥላሴ ሲፈጥሩን ተምረናል። እኛ ከዚህ ሶስትነት ምስጢረ ሥላሴን በማስመልከት ለዛሬ ያዘጋጁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እጅግ እንደተማራችሁበት ተስፋ አድርጋለሁ። ላስተማሩ ለአባቶቻችን ቃለ ሕይወትን ያሰማልን። እንግዲህ ሁላችንም ሃይማኖታችንን ጠንክረን ማወቅ አለብን። የምናምነው ነገር ቤተክርስቲያን የሰው የምታስተምረን ነገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርቶች እንግዲህ በዚህ ቻናል የምናስተላልፍላችሁ ይሆናል። በቀጣይም በቀጣይ ቪዲዮቻችን እንግዲህ ጥያቄና መልሶችን የምናቀርብላችሁ ይሆናል። ኦርቶዶክሳዊ አስተምህሮችን ለምታነሷቸው ጥያቄዎችም ምላሽ እየሰጠን የምንቀጥል ይሆናል። በቴሌግራም አት ሄኖክ ኢዘድቲ ጥያቄዎቻችሁን መላክ ትችላላችሁ። እንዲሁም ይህንን ቪዲዮ ብታየው ብታቀርበውም ብላችሁ ጠቃሚ ቪዲዮዎችን መላክ ትችላላችሁ። እንግዲህ ናታኔ ሚዲያ ከተመሰረተበት ጀምሮ አሁን ደግሞ በሪያክሽን ቪዲዮዎች ኦርቶዶክሳዊ የሆኑ ትምህርቶችን እያቀረበላችሁ የሚገኝ ቻናል ነው። በቀጣይም ለጥያቄዎቻችሁ ምላሽ የሚሰጡ እንዲሁም በወቅታዊ ዝግጅቶችን የምናቀርብላችሁናል። ስለዚህ ናታን ሚዲያን ይደግፉ በሱፐርቻት በሱፐር ታንክስ እንዲሁም በውጭ ሀገራት ያላችሁ ከስር ጆይን የምትለውን እየተጫናችሁ መደገፍ ትችላላችሁ። ሚዲያችንን እንግዲህ አሁን ላይ ሰባ ሺህ ሰብስክራይበር ገብተናል። ለዚህም ሁላችሁን እያመሰገንን በቀጣይ ደግሞ ወደ ሰማንያን ዘጠናና መቶ ሺ እንገባ ዘንድ የእናንተው ድጋፍ ያስፈልገናል። ላይክ ሼር፣ ሰብስክራይብ እያደረጋችሁ ተቀጥሉ ዘንድ ታግዙን ዘንድ ስንል እንጠይቃለን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሻር ይቆየን። ሰላም። እናምናለን እናምናለን። እኛ ምስጢረ ሥላሴን እናምናለን። እኛ